ክብር ለእግዚአብሔር ይሁን። እግዚአብሔር ባለበት መሆን ለእኛ መልካም። አሜን። እግዚአብሔር ከእኛ ጋር ነው። አሜን። የተስፋ ቃሉ ሊፈጽምልን ከእኛ ጋር ነው። ስለዚህ ሁኔታን አናይም፣ ጠላት የሚለንን አንሰማም፣ እግዚአብሔርን እንሰማለን። እግዚአብሔር ያለው በሕይወታችን ይፈጸማል። አሜን። እስቲ እግዚአብሔር ያለው በሉ፣ በሕይወቴ ይፈጸማል ሰይጣን ያለው አይደለም፣ ሁኔታ የሚለው አይደለም። እግዚአብሔር ያለው ብቻ በሕይወቴ ይፈጸማል። አሜን። ሀሌሉያ። እናመሰግናለን። ጌታ ነው። ክብር ለስሙ ይሆን እንደገና ይህንን እድል ሰጥቶናል በፊቱ እንድንሆን እድል ነው አሜን። ቀን ሲጨመርልን እድል ነው። ዘመን ሲጨመር እድል ነው። ሀሌሉያ ለእግዚአብሔር ቃል ክብር፣ በእግሮቻችን ቆመን እግዚአብሔርን ቃል እናነባለን። ትንቢተ ሕዝቅኤል ምዕራፍ አርባ ሰባት ባለፈው የጀመርነውን ሀሳብ ነው የምንቀጥለው። ክብር ለጌታ ይሁን። ትንቢተ ሕዝቅኤል ምዕራፍ 47 ቁጥር 1 ጀምሮ እናነባለን እስከ ቁጥር 12። ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 እንደዚህ ይላል። በጌታ ስም አንባለው፣ አብራችሁኝ አንብቡ። ወደ መቅደሱም መዝጊያ መለሰኝ፣ እነሆም ውሃ በቤቱ መድረክ በታች ወደ ምስራቅ ይወጣ ነበረ የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ በስተ ውጭ ባለው መንገድ ወደ ምስራቅ በሚመለከተው በስተ ውጭኛ በስተ ውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ። አንድ ሺህም ክንድ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚት ደረሰ። ደግሞም አንድ ሺህ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ጉልበት ደረሰ። ደግሞም አንድ ሺህ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ወገብ ደረሰ። ደግሞም አንድ ሺህ ለካ፣ ልሻገረውም የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበር። ሰው ሊሻገረው የማይችለው ወንዝ ነበር። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም ወደ ወንዙም ዳር መለሰኝ። በተመለሱም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰ ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ። የባህሩም ውሃ ይፈስ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያ ይቆማሉ ከአይን ጋዲ ጀምሮ እስከ አይኔግላም አይኔ ግላይም ድረስ መረብ መዘርጊያ ይሆናል። አሳዎችም እንደ ታላቁ ባህር አሳዎች በየወገናቸው እጅግ ይበዛሉ። ረግረጉና ቋሪ ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም። በወንዙ አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል። ቅጠሉም አይረግፍም፣ ፍሬውም አይጎልም። ዋውም ከመቅደስ ይወጣል እና በየወሩ ሁሉ የፍሬ በኩር ይገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። አሜን። ለእግዚአብሔር ክብር ሰጥተን እንቀመጣለን። ሃሌሉያ ሃሌሉያ፣ ክብር ለመንፈስ ቅዱስ ይሆን። ባለፈው ጊዜ እግዚአብሔር ረድቶን ይህን ክፍል ማየት ጀምረን ነበርና እግዚአብሔር ዛሬም ይናገረናል። አሜን እና በተወሰነ መልኩ ይህንን ሀሳብ ለመናገር ሞክሬ ነበር ጀምሬ ነበረ። ዛሬ ከዛ ባለፈው ካቆምኩበት ጀምሬ ይናገራለሁ። ክብር ለጌታ ይሆን። አሜን፣ አሌሉያ አጠገባችሁ ያለውን ሰው ዛሬም ወደ ጥልቁ ፈቀቅ በል በሉት ወደ ጥልቁ ፈቀቅ በል በሉት። አሜን ሃሌሉያ፣ ክብር ለኢየሱስ ይሁን። በህይወታችን ደስ የሚለን እግዚአብሔር ደግሞ የሰጠን ትልቁ በረከት የመንፈሱን አብሮነት ነው። አሜን። የመንፈስ ቅዱስ አብሮነት በሉ። የመንፈስ ቅዱስ አብሮነት ትልቁ ባርኮቴ ነው። ከዚህ የሚበልጥ በረከት፣ ከዚህ የሚበልጥ ደስታ፣ ከዚህ የሚበልጥ ሽልማት፣ ከዚህ የሚበልጥ ክብር የለም። ሃሌሉያ፣ ክብር ለኢየሱስ ይሆን። ሃሌሉያ፣ ይሄ ጌታ በውስጣችን ያለው አሜን። በውስጤ ነው በሉኝ እስቲ በደንብ በውስጤ ነው። ሃሌሉያ ክብር ለኢየሱስ ሲሆን፣ ባለፈው ጊዜ ባለፈው ጊዜ ስለ እዚህ የህይወት ወንዝ መነጋገር ጀምረን ነበር፣ እንደምታስታውሱት ይሄ ወንዝ ከመቅደሱ ከመቅደሱ ከመድረክ ውስጥ የሚወጣ ነው እና በሌላ አነጋገር ከእግዚአብሔር ዙፋን ከእግዚአብሔር ከራሱ የሚወጣ ወንዝ ነው የሚለውን ሐሳብ ተካፍለን ነበር። ክብር ለጌታ ይሁን። ስለዚህ የወንዙ ምንጭ ራሱ ማን ነው? እስቲ እግዚአብሔር ነው በሉኝ። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ስለዚህ እግዚአብሔር ራሱ ነው ምንጩ። የመንፈስ ቅዱስ ምንጩ መገኛው እግዚአብሔር ነው። ሃሌሉያ! ስለዚህ ራሱም እግዚአብሔር ነው ሃሌሉያ! የእግዚአብሔር መንፈስ የስላሴ አንዱ አካል እንደሆነ እናምናለን። መጽሐፍ ቅዱሳችን ይህን ያስተምረናል። በዚህ ክፍል ላይ መንፈስ ቅዱስ በወንዝ ምንጭ እንደተመሰለ እንመለከታለን። ሃሌሉያ። ስለዚህ እግዚአብሔር መንፈሱን እንደሚሰጥ ነው። ኢዩኤል ይቅርታ፣ ሕዝቅኤል አሁን ባነበብነው ክፍል ሌሎችም ኢዩኤልን ጨምሮ ትንቢት የተነበዩት ከ500 ዓመት ከ600 ዓመት ከ700 ዓመት በፊት ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ነቢያት እያዩ ስለዚህ የሕይወት ወንዝ ስለዚህ የወንዝ ምንጭ እየተመለከቱ ይተነብዩ ነበር። ሃሌሉያ ክብር ለኢየሱስ። ይሆ ስለዚህ መንፈስ ቅዱስን የሰጠን ማን ነው? እግዚአብሔር አብ ነው። ሃሌሉያ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ አጽናኙ እርሱ ሁሉን ያስተምራችኋል፣ እኔ የነገርኋችሁን ሁሉ ያሳስባችኋል አለ ጌታ ኢየሱስ። ሃሌሉያ! ስለዚህ የእግዚአብሔር መንፈስ ነው መንፈስ ቅዱስ፣ የኢየሱስ መንፈስ ነው መንፈስ ቅዱስ። ሃሌሉያ! ክብር ለጌታ! የሆን ራእይ ላይ እንዳየ ነው ማለት ነው። ራእይ ምዕራፍ 22 ቁጥር 1 ላይ ይሄ ወንዝ የህይወት ወንዝ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንፀባርቀውን የህይወት ወንዝ አሳየኝ ይላል። ክብር ለኢየሱስ ሲሆን በወንዙም ወዲና ወዲያ በየወሩ እያፈራ አስራ ሁለት ፍሬ የሚሰጥ የህይወት ዛፍ ነበረ። የዛፉም ቅጠሎች ለህዝቡ መፈወሻ ነበሩ ይላል። ክብር ለመንፈስ ቅዱስ ሲሆን ሃሌሉያ። ስለዚህ ይሄ ወንዝ ፍሬያማ የሚያደርግ ወንዝ ነው። ይሄ ወንዝ እንዳትጨነግፍ የሚያደርግ ነው። ይሄ ወንዝ ሁልጊዜ እንድታፈራ ያደርግሃል። ይሄ ወንዝ ሁሌ ብርቱ ያደርግሃል። ይሄ ወንዝ ድልነሽ ያደርጋል። ይሄ ወንዝ ወደፊት እንድትሄድ ያደርግሃል። ስለዚህ ትልቁ ማርኮታችን እሱ ነው። አሜን ሃሌሉያ። ራእይ መጽሐፍ ዮሐንስ የመጨረሻውን ሲያይ ሲመለከት የሚደመደመው በዚህ ነው፣ በሕይወት ወንዝ ነገሩ ሲጀመርም መንፈስ ቅዱስ በኋላ ላይ ሰፎ ነበር ብሎ ነው የሚጀምረው። ዘፍጥረት አንድ የሚደመደመው በዚህ የሕይወት ወንዝ ነው። ሃሌሉያ! ክብር ለመንፈስ ቅዱስ ይሆን። ሃሌሉያ! ኢየሱስ ለዛች ሳሙራይት ሴት እንዳለው ውሃ ጠጭኝ የሚልሽ ማን በሆኑም ብታውቂ አንቺ ትለምኝው ነበር፣ የህይወት ውሃ ይሰጥሽ ነበር አላት። ድጋሜ እንዳንጠማ ያረካን ይሄ ውሃ ነው። ይህ የህይወት ውሃ ነው። አሜን፣ ሃሌሉያ ክብር ለኢየሱስ ሲሆን፣ አሜን። ስለዚህ ከእግዚአብሔር የሚወጣ ከእግዚአብሔር ከራሱ የሚወጣ ስለሆነ የእግዚአብሔርን ማንነት የያዘ ነው። ይሄ ወንዝ ይሄ ውሃ እግዚአብሔር በአዲስ ኪዳን ተስፋ የሰጠውና በልጁ በክርስቶስ ኢየሱስ በኩል ያፈሰሰው አሜን። ክብር ለኢየሱስ ይሆን። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልውል ማደሪያውን ቀደሰ እንደሚል ደስ የሚያሰኝ ሃሌሉያ! ለምላሜን የሚያመጣ ነው ይሁን፣ አሜን። ክብር ለኢየሱስ ይሁን። ሃሌሉያ! ስለዚህ በክርስቶስ ኢየሱስ ለኛ እግዚአብሔር የሰጠን ትልቁ በረከት ይሄ ነው። የመንፈስ ቅዱስ ስጦታ ነው። አሜን። ሃሌሉያ! ስለዚህ ዛሬ ወደ ጥልቁ ፈቀቅ እንላለን። አሜን። እግዚአብሔር ጥልቅ የሆነ ነገር አለው ለኛ። ሃሌሉያ ዋኝተን የማንጨርሰው ሄደን የማንጨርሰው ሃሌሉያ፣ ተባርከን ጠጥተን የማንጨርሰው ረክተን የማንጨርሰው ሁልጊዜም አዲስ የሆነ ሁልጊዜም ክቡር የሆነ ሁልጊዜም ልዩ የሆነ የእግዚአብሔር መንፈስ አለ። አሜን፣ ሃሌሉያ። ዛሬ ስለዚህ ዛሬ ወደ ጥልቁ ፈቀቅ እንላለን። አሜን። እስቲ ወደ ጥልቁ ፈቀቅ እላለሁ በሉ። ሃሌሉያ ክብር ለኢየሱስ ይሆን። ዛሬ ሁለተኛውን ሀሳብ ለመናገር ሞክራለሁ። የመጀመሪያውን ሀሳብ ባለፈው ነግሬያቸዋለሁ። ይሄ ወንዝ ከእግዚአብሔር አብና ከእግዚአብሔር ወልድ የሚወጣ ነው። ስለዚህ መንፈስ ቅዱስ የአብ መንፈስ ነው፣ የኢየሱስ መንፈስ ነው። የእሱ መንፈስ፣ የክርስቶስ መንፈስ የሌለው የእርሱ ወገን አደለም ይላል ሮሜ ስምንት ላይ። ስለዚህ መጽሐፍ ቅዱሳችን እንደሚያስተምረን ኢየሱስ ክርስቶስ መንፈስ ቅዱስን ከአብ ተቀብሎ እንዳፈሰሰው ሐዋርያት ሥራ ላይ እንመለከታለን። እንደዚሁም ደግሞ አጠማቂው የተባለው ኢየሱስ ነው። አሜን ሃሌሉያ፣ ክብር ለኢየሱስ ሲሆን። ስለዚህ ጌታ ኢየሱስ ለቤተ ክርስቲያን የሰጣት ትልቁ ስጦታ ዋናው ስጦታ ማን ነው? መንፈስ ቅዱስ ነው። ለምን እሱ ካለው ሁሉም አለ። ቤተ ክርስቲያን መንፈስ ቅዱስ ከሌለ ነው ባዶ ምትሆነ? ህዝብ ቢኖር መንፈስ ቅዱስ ባይኖር ትርጉም የለውም። ሀብት ቢኖራት ቤተ ክርስቲያን መንፈስ ቅዱስ ከሌለ ባዶ ነው፣ ዴድ ነው፣ ሙት ነው። ወገኖች መንፈስ ቅዱስ ሲኖር ብቻ ሃሌሉያ ህያዋን እንሆናለን ንሆናለን። አሜን ሃሌሉያ። እሱን የያዘ ደግሞ ሌላው ነገር አይጎልበትም። አሜን። እስቲ አይጎልብኝም በሎኝ። ሃሌሉያ ክብር ለኢየሱስ ይሆን ስለዚህ ቤተ ክርስቲያን ወገኖቼ መንፈስ የሌለባት ከሆነች ደረቅ ነች። መንፈስ የሌለባት ከሆነ ክርስቲያን መንፈስ የሌለባት ክርስቲያን መንፈስ የሌለበት ክርስቲያን ደረቅ ነው። ህይወት አይሸተትበትም። ብርታት የለውም። መለወጥ የለውም። የእግዚአብሔር ክብር አይታይበትም። ክርስቶስ አይታይበትም። የክርስቶስ መልክ አይታይበትም። የመንፈስ ቅዱስ ፍሬ አይታይበትም። ማፍራት አይችልም። ወደፊት መሄድ አይችልም የጠላትን ውጊያ ድል አድርጎ መውጣት አይችልም ያለ መንፈስ ቅዱስ ያለዚህ የህይወት ወንዝ ወገኖቼ አንዳች ነገር ማድረግ አንችልም ስለዚህ ፍሬ ቢሆን ያለው በመንፈስ ቅዱስ ውስጥ ነው ክብር ቢሆን ያለው በመንፈስ ቅዱስ ውስጥ ነው በረከት ቢሆን ያለው በመንፈስ ቅዱስ ውስጥ ነው ክብር ለኢየሱስ ይሁን ሃሌሉያ አንድ የቤተ ክርስቲያን አባት እንዳሉት ማንኛውም መለኮታዊ ተግባር ማንኛውም እግዚአብሔር የሚሰራው ተግባር በሙሉ ከአብ ይጀምራል፣ ከዛ ደግሞ በወልድ በኩል ይሄዳል፣ እናም በመንፈስ ቅዱስ ይፈጸማል። ሃሌሉያ። ከማን ይጀምራል? ከአብ ይጀምራል። በወልድ በኩል ይመጣል። ከዛ ደግሞ በወልድ በኩል ይሄደው በመንፈስ ቅዱስ ምን ያደርጋል? ይፈጸማል። ሃሌሉያ። ክብር ለመንፈስ ቅዱስ ይሆን። ከዘፍጥረት ጅማሬ ጀምሮ እግዚአብሔር አብ ኑ እንፍጠር ሲል አብ፣ ወልድ፣ መንፈስ ቅዱስ በፍጥረት ሥራ ውስጥ ድርሻ እንዳላቸው ታያላቸው እና መንፈስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ሰማያት ውበትን ያገኙት በዚህ መንፈስ ነው። ሐሌሉያ ክብር ለኢየሱስ ይሆን። ደግሞ በመቤዠት ሥራ ውስጥም ኢየሱስ ክርስቶስ ጌታችን አብ ልኮት አባት ልኮት ልጁን ስለኛ መስዋዕት ሊሆን ከመጣ በኋላ መስዋዕት ሆኖ ሲጨርስ ያደረገው ምንድ ነው? ይህን መንፈስ ነው የላከልን። አሜን ሃሌሉያ። ምክንያቱም የመዳን ስራ ያለ መንፈስ ቅዱስ መፈጸም ስለማይችል ያለ መንፈስ ቅዱስ ፍጻሜ ማግኘት አይችል መስቀሉ አንድ ሰው እንዳለው ሹመት ፖዚሽን ያጎናጽፈናል። ነገር ግን የመስቀሉን ህይወት የሚያለማምደን የሚያኖረን የእግዚአብሔር መንፈስ ነው። ሃሌሉያ! ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ የዳነውን መዳን ዳግም ከመውለድ ጀምሮ በእግዚአብሔር ቤት አጽንቶ የሚያቆመን የሚያኖረን፣ ህይወትን የሚሰጠን የእግዚአብሔር መንፈስ ነው። አሜን! ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ክብር ለእግዚአብሔር ይሆን። ዛሬ ብዙ ክርስቲያኖች መንፈስ ቅዱስን ኤክስፒሪንስ አያረጉ። ከመንፈስ ቅዱስ ጋር ህብረት የላቸው፣ ብዙ ትውውቅ የላቸው። አይኖቻቸውን በመሸፈኛ የሸፈኑ ይመስላሉ። ስለዚህ ከመንፈስ ቅዱስ ጋር መንፈስ ከሆነ ጌታ ጋር ህብረት ስለማያደርጉ የእግዚአብሔር በረከት የሰማይን ህይወት በህይወታቸው ብዙ መለማመድ አይችሉ። ህይወታቸው ከዚህ የተነሳ ብዙ ፍሬ የለውም። የብርታት ሳይሆን የድካም ነው። ምክንያቱም በራሳችን ህይወት የለንም። ህዝቅኤል እንዳየው ህይወትን የሚሰጠው ይሄ ወንዝ ነው። አሜን፣ ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። አንድ ነገር ታውቃላችሁ? አንድ የገባኝ እውነት፣ የሚጸልይ ሰው ከዚህ መንፈስ ጋር ህብረት የሚያደርግ ሰው ከዚህ መንፈስ ጋር የሚገናኝ ሰው ይጨነግፍ አይችልም። መንፈሳዊ አለመሆን አይችልም። አለመለወጥ አይችልም። መለወጥ ግድ ነው ከዚህ መንፈስ ጋር ከተገናኘ። ሃሌሉያ መበርታት ግድ ነው። ሃሌሉያ መለምለም ግድ ነው ከመንፈስ ቅዱስ ጋር ከተገናኘ። ምረስረስ፣ ስር መስደድ፣ መበርታት ግድ ነው። አሜን ክብር ለመንፈስ ቅዱስ ይሆን። አይኔ ይከፈታል፣ ጆሮ ይከፈታል፣ እግዚአብሔርን ትሰማለ፣ ምስጢር ይገለጥልሃል፣ ጠላቶች ይመታሉ፣ እግዚአብሔር አብሮክ ይቆማል፣ መንፈስ ቅዱስ ሲኖር። ሃሌሉያ። ስለዚህ ዛሬ እንደገና እግዚአብሔርን ወደ መራብ ህይወት እንመለሳለን። አሜን። እግዚአብሔርን ወደ መናፈቅ ህይወት፣ እንደገና እሱን እሱን ወደምንልበት ህይወት እንደገና ነካን፣ እንደገና ለውጠን፣ እንደገና ባርከን፣ አይኖቼን ክፈት እንለዋለን። እንደ ዘማሪው ሃሌሉያ አይኖቼን ክፈት ለሞት እንዳልተኛ አይኖቼን ክፈት ሃሌሉያ። ስለዚህ ከስጋዊ ልምምድ፣ ከኃጢአት እስራት፣ ከሰይጣን ተጽዕኖ ሁሉ ነፃ ሚያወጣ ይህ ጌታ ነው ሃሌሉያ። እንደ ንስር በክንፍ የሚያስኬደን ኃይላችንን የሚያድሰው ይሄ ጌታ ነው። ሃሌሉያ፣ ክብር ለመንፈስ ቅዱስ ይሆን። ፈጻሚ ነው እሱ ሃሌሉያ። ስለዚህ አገልግሎት አገልግሎታችን፣ ብቻ ለህይወታችን፣ ለትዳራችን፣ ለዘመናችን፣ ለሁሉ ነገር መንፈስ ቅዱስ ያስፈልገናል። አሜን፣ አሜን፣ ሃሌሉያ። ስለዚህ የመጀመሪያው ፖይንት ባለፈው ነግሬያችኋለሁ። መንፈስ ቅዱስ የአብና የወልድ መንፈስ ነው። የአብና የወልድ መንፈስ ነው። በሶስትነት ውስጥ ባለ አንድነት የሚኖር እግዚአብሔር ነው የምናመልከው። አሜን፣ ሃሌሉያ። ክብር ለኢየሱስ ይሆን፣ ክብር ለመንፈስ ቅዱስ ይሆን። ዛሬ ወደ ጥልቁ ፈቀቅ እንላለን። አሜን። ዛሬ እሱን ወደ መፈለግ ፈቀቅ ፊቱን ወደ መፈለግ ፈቀቅ፣ መንፈሱን ወደ መራብ ፈቀቅ። አሌሉያ ክብር ለመንፈስ ቅዱስ ይሆን። ዛሬ ለጌታ አሽንላለን። ከዚህ የሚያስቀረንን ነገር ሁሉ እናራግፈዋለን። አሜን። ከላያችን ይራገፋል። እግራችንን የሚይዝ ቢሆን ዛሬ አራግፈን እንወጣለን። በእግዚአብሔር ኃይል አራግፈን እንወጣለን። ክብር ለኢየሱስ ይሆን። የትኛውም ያልተለወጠ፣ የትኛውም የተያዘ፣ የትኛውም ዘመን ያስቆጠረ፣ የትኛውም ዓመታትን የፈጀ ነገር ቢሆን ዛሬ መንፈስ ቅዱስ ይመጣበታል። አሜን። እንደሚያምን ሰው በደንብ አሜን። ስለዚህ ከመንፈስ ቅዱስ ጋር መጓደድ፣ ከእሱ ጋር መጓዝ፣ ከእሱ ጋር አንድ መሆን ይሁንልን። አሜን። ሁለተኛው ጉዳይ ሕዝቅኤል የሚናገረው በአዲሱ መደበኛ ትርጉም ባነበው ደስ ይለኛል ምዕራፍ 47 ቁጥር አንድ ላይ እንደሚል ምዕራፍ 47 ቁጥር 1 ትንቢተ ሕዝቅኤል በአዲሱ መደበኛ ትርጉም አነበዋለሁ። እንደዚህ ይላል እስከ ቁጥር 2 ድረስ ከዚያም ያ ሰው ወደ መቅደሱ መግቢያ መልሶ አመጣኝ። የቤተ መቅደሱ መድረክ ስር ውሃ እየወጣ ወደ ምስራቅ ይፈስ ነበር። ቤተ መቅደሱም ቤተ መቅደሱም ለምስራቅ ትይዩ ነበር። ውሃው ከቤተ መቅደሱ በደቡብ በኩል በመሰዊያው ደቡብ በኩል ስር ስሩን ይወርዳል። ከዚያም በሰሜኑ በር በመውጣት በውጪ አዙሮ በምስራቅ አቅጣጫ ወዳለው የውጭ በር መራኝ። አሁን በደቡብ በኩል ይፈስ ነበር ይላል። በተለይ ቁጥር አንድ ላይ ያለው ነው የፈለኩት። ከዚያም ያ ሰው ወደ መቅደሱ መግቢያ መልሶ አመጣኝ። ከቤተ መቅደሱ መድረክ ስር ውሃው እየወጣ ወደ ምስራቅ ይፈስ ነበር። ቤተመቅደሱ መቅደሱ ለምስራቅ ትይዩ ነበር። ውሃው ከቤተ መቅደሱ በስተ ደቡብ በኩል በመሰዊያው ደቡብ በኩል ስር ስር ይወርድ ነበረ። ክብር ለኢየሱስ ይሁን። ቤት በኩል ነው ይፈስ ነበር፣ ስር ስር ይወርድ ነበር የሚለው በመሰውያው በመሰዊያው በኩል ስርስር ይወርድ ነበረ። ክብር ለኢየሱስ ይሁን። ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር ሰባት እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ይላል። ስለዚህ ዛሬ ንስሐ መግባት የምትፈልጉ ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖቼ ይህን ጸሎት ከኔ ጋር ትጸልያላችሁ። እግዚአብሔር አባታችን ሆይ እናመሰግናለን። አባት ሆይ ልጅህን ኢየሱስን ስለ ኃጢአቴ በመስቀል ላይ እንዲሞትልኝ አሳልፈ ስለሰጠኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ ኃጢአተኛ ነኝ። ኃጢአቴን ይቅር በል፣ በደሌን በደም ደምስስ፣ ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን እክዳለው፣ ዓለምን እክዳለው ሥጋንና የኃጢአትን ሥራ እክዳለሁ። የሕይወቴ ጌታና ዳኛ አድርጌ አንተን መድኃኒቴን ጌታ ኢየሱስ ክርስቶስን በልቤ ላይ እሾመሃለሁ። ስለ ሰማኸኝ ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ይህን ጸሎት ከኔ ጋር ከጸለያችሁ ለመጀመሪያ ጊዜ ጌታ ኢየሱስን የተቀበላችሁ ወገኖቼ አቅራቢያችሁ ባሉ ወንጌላዊና ቤተክርስቲያናት በመሄድ ጤናማ ቤተክርስቲያናት በመሄድ የእግዚአብሔርን ቃል እንድትማሩ መንፈሳዊ ሕይወታችሁ እንዲያድግ ደግሞ ክትል እንዲያደርጉላችሁ እዛ ላሉ አገልጋዮች እንድትነግሯቸው በጌታ ፍቅር ልናበረታታችሁ እንፈልጋለን። የእግዚአብሔር ጸጋና ምሕረት ይብዛላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ታንኪዩ